የማዕከላዊ ኢትዮጵያ ክልል ኮንስትራክሽን ባለስልጣን የ2017 በጀት ዓመት እቅድ ክንውንን በገመገመበት ወቅት በምክትል ርዕሰ መስተዳደር ማዕረግ የከተማ ልማትና ኢንዱስትሪ ክላስተር አስተባባሪና የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ስንታየ ወልደ ሚካኤል እንደተናገሩት ተቋሙ ከተቋቋመ አጭር ጊዜ ያስቆጠረ ቢሆንም በእነዚህ ጊዜያት የሰራቸው ስራዎች መልካም የሚባሉ እንደሆነ ተናግረዋል። ተቋሙ አዲስ ተደራጅቶ አንዳንድ የአሰራር ስርዓት ተበጅቶለት ወደ ስራ ገብቶ ገና በአመቱ ራሱን ችሎ በሁለት እግር ቆሞ ብዙ ባለሙያ ቀጥሮ ወደ ስራ የመግባት እድል እንኳ ሳይኖረው አብዛኛውን በትውስጥ ሸፍኖ አሁን ያለበት ደረጃ ለመድረስ ያደረገው ጥረት ጥሩ ነው። ይሄ ደግሞ በክልል ብቻ ተወስኖ ሳይሆን እስከታች ያለውን መዋቅር ተቻርጎ የግንኙነት ስርዓቱን የመናበብ ስርዓቱን አጠናክሮ ለመሄድ ያደረገው ጥረት በጥንካሬ የምናነሳ ነው። ሁለተኛ በራስ አቅም ትልልቅ የሚባሉ ዲዛይኖች ሰርቶ ኮንትራት አስተዳደሩን መርቶ ስራዎችን መስራት እየቻለ ነው ያለው። በተቋሙ ውስጥ የሚታዩ ብልሹ አሰራሮችን ለማረም ጥረት ተደርጓል ያሉት አቶ ስንታየሁ በዚህም በአንድ ፕሮጀክት ብቻ 50 ሚሊዮን ብር ለማዳን ተችሏል ባይ ናቸው። ይህን አመት ወደዚህ ከመጣን በኋላ በዘርፉ የሚታዩ ሌብነትና ብልሹ አሰራርን ለመታገልም የማይናቅ ያህል ጥረቶች ተደርገዋል ማለት ነው። ይሄ ከውስጥ ጀምሮ ወደ ውጭ የሚወጣ አይነት ትግል ተደርጎበታል ማለት ነው። ከውስጥ ነው የተጀመረው ማለት ነው። ከሴክተራቸው ከራሳቸው ከውስጥ ወደ ውጭ የሚደረግ የትግል አፕሮች ተከትለናል ማለት ነው። ስለዚህ ብዙ ሀብቶች አድነናል ማለት ነው። ለአብነት ቅድም ሲነሳ እንደነበረ የጦራን ቲቬት ማንሳት እንችላለን ማለት ነው። በዛ በአንድ ፕሮጀክት በአንድ የወረዳ ፕሮጀክት ወይም በአንድ የከተማ ፕሮጀክት 30፣ 40፣ 50 ሚሊዮን ብር ማዳን ማለት ቀላል ተደርጎ ሊታይ አይቻልም ማለት ነው። የክልሉ ኮንስትራክሽን ባለስልጣን ዋና ዳይሬክተር ኢንጂነር አተረፈ ታምራት በ2017 በጀት ዓመት የተሰሩ ዋና ዋና ተግባራትን በተመለከተ ይህንን ብለዋል። በ2017 በጀት ዓመት ተቋማችን በልዩ ትኩረት ሊሰራቸው አቅሎ ካከናወናቸው ተግባራት መካከል በኮንስትራክሽን ኢንዱስትሪው ይታዩ የነበሩ የመልካም አስተዳደር ችግሮችን ከኪራይ ሰብሳቢነትና የተበላሹ አሰራሮችን ለመግታት የሚያስችሉ እርምጃዎች እየተወሰዱ መሄዳቸው፣ በተቋማችን ዲዛይን ተጠናቆ ከመውጣቱ በፊት በአመራሩ ጭምር መገምገም መቻሉ፣ የጨረታ ዝነ ዝግጅት በልዩ ቁጥጥር እንዲዘጋጅ መደረጉ፣ የጨረታ ሂደቱን በጥብቅ ዲሲፕሊን እንዲመራ መደረጉ፣ በግንባታ ቁጥጥር ዘርፍም ክትትልና ድጋፉን ማጠናከር መቻሉ፣ የተገልጋይ እንግልትን ማስወገድ መቻሉ ባለፉት አመታት የተጓተቱ ፕሮጀክቶችን ለማጠናቀቅ ሰፊ ስራ እየተሰራ እንደሆነ ያወሱት ኢንጂነር አተረፈም 157 ፕሮጀክቶችን በጥራት ለማጠናቀቅ ጠንካራ የክትትል ስራ እየሰራን ነው ይላሉ። በግንባታ ቁጥጥርና ክትትል ዘርፍም በክልላችን ረጅም አመት ያስቆጠሩ ጅምር ስራዎችን ማጠናቀቅና ለማጠናቀቅ ያልተቻሉትንም ፕሮጀክቶች ችግሮቻቸውን ለይቶ ትርጉም ወዳለው የስራ እንቅስቃሴ ማስገባት የተቻለበትን ዓመት ነበር። በዚህ መሰረት ለረጅም ዓመት የህዝቡ የመልካም አስተዳደር ችግሮች ሆነው የከረሙ የሾሬና የሽንሽቾ ቴክኒክና ሙያ ኮሌጅ፣ የዳምቦያና የቂንጦ የመጀመሪያ ደረጃ ሆስፒታል ግንባታ ተጠናቀው ርክክብ ማድረግ ተችሏል። በአሁኑ ሰዓትም ከላይ የተጠቀሱትን ጨምሮ አንድ መቶ ሃምሳ ሰባት ፕሮጀክቶች ግንባታቸው በተያዘላቸው ጊዜ በተመደበላቸው በጀትና በሚፈልገው ጥራት ጥራት እንዲጠናቀቁ ባለሙያዎችን በመመደብ እስከ ግንባታው ስፍራ ድረስ በተደጋጋሚ በመውረድ ጠንካራ የክትትል ስራ እየተሰራ ይገኛል። በማህበረሰቡ ብልሹ አሰራር አለባቸው ተብለው ከሚፈረጁት ውስጥ ማዘጋጃ ቤትና ኮንስትራክሽን ባለስልጣን ሲሆኑ፣ በእነዚህ ተቋማት ላይ በቀጣይ መሰረታዊ ለውጥ ለማምጣት በሰፊው ይሰራል ይላሉ አቶ ስንታየው። ሌብነት ያለበት ነው ተብሎ በጣም የሚፈረጁ ፕላስ ደግሞ ተጨባጭነቱም ያላቸው ብለን ከምናስባቸው አካባቢዎች አንዱ ማዘጋጃ ቤት ነው። ሁለተኛ ኮንስትራክሽን እኛ ጋር ማለት ነው። ማዘጋጃ ቤት ላይ መሰረታዊ ለውጥ ለማምጣት ስራዎች ጀምረናል። በእርግጠኝነት ይሄን አመት ጨርሰን 2018 ሲንጀምር ካሉን 29 ከተማ አስተዳደሮች ውስጥ በጣም ጥቂት ከተሞች ይቀራሉ። ምናልባት አምስት ስድስቱ ሊቀሩ ይችላሉ። ቀሪዎቹን ከተማ ላይ ግን የዘመነ አገልግሎት መስጠት እንጀምራለን።